የልደት የጋብቻ የፍቺና የሞት ወሳኝ ኩነት ምዝገባዎች ከሐምሌ 30 2008 ዓ ም ጀምሮ በአዲስ አበባ ከተማ ወሳኝ ኩነት ምዝገባ ኤጀንሲ በአንድ ማዕከል በዘመናዊ መልኩ የሶፍትዌር ምዝገባ አገልግሎት ለመስጠት የተቋቋመ ነው ይሁን እንጂ የነዋሪዎች አገልግሎት በተበታተነ መልኩና በወረቀት ላይ የተመሰረተ ሆኖ ቆይቷል ይህንን አገልግሎት ለማዘመን ያስችል ዘንድም ስራዎች የተጀመሩ ሲሆን ከዚህም ውስጥ የነዋሪዎችን መታወቂያ ወደ ዲጂታል የመቀየር ስራ አንዱ ነው በዚህም መነሻነት በአዲስ አበባ ከተማ አስተዳደር ስር ካሉ ክፍለ ከተሞች ውስጥ በአዲስ ከተማ ክፍለ ከተማ የካቲት 21 2011 ዓ የሙከራው ስራው ተጀምሯል። አገልግሎቱ እየተሰጠ የሚገኘው በክፍለ ከተማው ስር ካሉ አስር ወረዳዎች ውስጥ በሰባቱ ብቻ ሲሆን የሙከራ አገልግሎቱ የሚሰጠው መደበኛ አገልግሎት ለማግኘት ለሚመጡ ነዋሪዎች መሆኑን ነግረውናል። እንደኛ ክፍለ ከተማ ደግሞ አስር ወረዳዎች አሉ። በአስሩ ወረዳ ይህ አገልግሎት እየሰጠ አይደለም። በአንዳንድ ወረዳዎች ናቸው በዚህ የሚስተናገደው። በቴስቲንግ ወይም በፓይለት ሙከራ የሚስተናገዱት አሁን ከረንት አገልግሎት የሚመጡ ተስተናጋጆች ባለጉዳዮች ናቸው። አዲሱ መታወቂያ የብሔር ማንነትና የትውልድ ቦታ የሚገልጽ ይዘት የሌለው ሲሆን በአንጻሩ የደም አይነት እንዲጠቀስ መደረጉም ተገልጿል። ተገልጋይ አገልግሎቱን ለማግኘት ሲመጣ ነባሩን መታወቂያ መያዝ፣ አዲስ ተመዝጋቢ ከሆነ ደግሞ ከነበረበት መሸኛ ጽፎ መምጣት የመጀመሪያው ተቀዳሚ ተግባር ነው። በተዘረጋው ስርዓት መሰረትም የተገልጋይ መረጃ ሙሉ በሙሉ ከተሞላና አሻራውም ጭምር ከተወሰደ በኋላ ከከተማ አስተዳድሩ የመረጃ ቋት መታወቂያ ታትሞ በአንድ ሳምንት ጊዜ ውስጥ ነባሩን መታወቂያ በመመለስ ዲጂታል መታወቂያውን እንዲያገኝ እንደሚደረግ ነግረውናል። ኬዝ ዋን ኬዝ ቱ የሚባል ነገር አለ ኬዟል ላይ በደንብ ይመዘግባል። አጠቃላይ የሰውየው ባክግራውንድ ይመዘግባል። ካሼር የሚባላል ሂሳብ ይከፍላል። ኬሱ ላይ ሲደርስ ግን የተከፈለው ትክክል መሆን አለመሆኑን አረጋግጦ እንዲሁም ደግሞ የተመዘገበው አክቹዋል ወይም ትክክለኛ መሆኑን ካረጋገጠ በኋላ አሻራ ይሰጣል። አሻራውን ከሰጠ በኋላ መቀየር አይችልም። ሁሉን ጣቶቹ አሻራ ይሰጣል። አሻራውን ከሰጠ በኋላ ኦልሬዲ ሬጅስተር ይሆናል ማለት ነው። ቬሪፋይ ተደርጎ ከተማ ላይ ነው የሚሄደው። ከተማ ላይ እንደ ከተማ ፕሪንት የሚያደርጉ ተዘጋጅተዋል፣ አይሲቲ ባለሙያዎች አሉ። ስለዚህ መታወቂያው ዛሬ የወሰዱ ዛሬ ነ የሰጡ የነገ ሳምንት ሰኞ፣ የሰጡ ደግሞ የሰኞ ሳምንት ነው። አምስት መታወቂያ በቀጠሮ የምንሰጣቸው ማለት ነው። ስለዚህ ከዚህ በፊቱ ዛሬ ፕሪንት አድርገን ዛሬ አንሰጥም። አገልግሎቱ እንደ አዲስ አበባ ከተማ አስተዳደር በመረብ የተገናኘና በአሻራም ጭምር የተደገፈ በመሆኑ በመታወቂያ ማጭበርበርን ለመቀነስ ሚናው ከፍተኛ ነው ተብሏል። እንደ አዲስ አበባ ያሉ ኮምፒውተሮች በመረብ ወይም በመረጃ የተያያዙ ናቸው። ያ ማለት አንድ ሰው አዲስ ከተማ ክፍለ ከተማ ወረዳ ስድስት ላይ የተመዘገበ ሰው የትኛውም አዲስ አበባ ክፍል ወይም የትኛውም ክፍል ሂዶ አሻራ ሲሰጥ አጠቃላይ ባግራውንድ ይወጣል። ስለዚህ ሌላ ቦታ ላይ ሄዶ ሌላ መታወቂያ ማውጣት አይችልም ማለት ነው። ኦልሬዲ አንድ የተመዝግቧል ያ ሰው ስለዚህ ህገ ወጥነትን ሙሉ በሙሉ መከላከል ይችላል ማለት ነው። መታወቂያ ወጥ ካለመሆኑ ጋር በተያያዘ ለብዙ ወንጀሎች ተጋልጠ የነበር ይመስለኛል። ይታወቃልም ይነገራልም ይህ ጉዳይና አሁን ዘመናዊ አሰራር መምጣቱ ይህን ይቀርፋል ብዬ አስባለሁ። የተገልጋይ መረጃ አንዴ ወደ ቋት ከገባ በኋላም ለመታወቂያ እድሳትም ሆነ ለሌሎችም አገልግሎቶች ጭምር የሚያገለግል በመሆኑ ለስራቸው ቅልጥፍና እንደሚያግዛቸው አገልግሎት ሰጪ ባለሙያዎች ነግረውናል። መጀመሪያ ላይ በሻራ የሰጡት ቁጥር አለች እሷ የአዲስ አበባ ኮዳቸው ነች ማለት ነው። ስለዚህ በሱ ኮድ አንዴ ከተመዘገቡ በኋላ ለልደትም ለጋብቻም ለተለያዩ አገልግሎቶች እንጠቀምበታለን ይሄ ጥሩ ጎኑ ነው። ይሁን እንጂ የሙከራ አገልግሎቱ በባለሙያዎችም ሆነ በተገልጋዩ ዘንድ ከወዲሁ የግብአት የኔትወርክ መቆራረጥ፣ የቢሮ ምቹ አለመሆን፣ የባለሙያውና የቴክኖሎጂ አለመናበብና የመሳሰሉት ጉለቶች እየተነሱበት ነው። የግብአት እጥረት በጣም ነው ያለው። አሁን እንደምታየው እስካንም ለማድረግ እየነቀልን ነው የምንጠቀመው ከአንድ ኮምፒውተር፣ አንድ ኮምፒውተር ላይ እየነቀልን ነው። መፈረሚያም አንድ ብቻ ነው ያለ፣ እሱንም እንደዛው እየነቀልን ነው የምንጠቀመው። ኮምፒውተሮችም ገና ለመታወቂያም ገና እንትን አላሉልንም አሁን ያው በኩነቱ ኮምፒውተር ነው እንትን እያለን ያለን እየሰራን ያለን በቂ ስልጠና አላገኘን። ከሲስተሙ ጋር ያሉትን ስ ኬዝ ዋን ኬዝ ቱ ኬስ ስሪ እያለ ሚሄደውን በደንብ ሁላችንም ዲቴይል ማወቅ ያለብን ነገር ስለሆነ ማለት ነው። ፎርሙን ሁሉ ሞልቼ አሻራ ከሰጠው በኋላ ሲስተም የለም ተብሎ ቆየው። አዲሱ የመታወቂያ የሚለወጠው አሰራር ተጀምሮ ነበርና ቀደም ብሰጡ ሰዎች ነበሩ። የእነሱ የሰራ እያለ ሲስተም ጠፋ ተባለ። በቃ ልንመለስ ነው፣ በዚህ ምክንያት ማለት ነው። የአዲስ ከተማ ክፍለ ከተማ ወሳኝ ኩነት ቅርንጫፍ ጽሕፈት ቤት ችግሮች መኖራቸውን በመቀበል የከተማ አስተዳደሩ ሙሉ በሙሉ ወደ አዲሱ አሰራር ከመግባቱ በፊት የሙከራ አገልግሎቱ እንዲጀመር የማድረጉ ተቀዳሚ ዓላማም በተለያየ መልኩ የሚያጋጥሙ ችግሮችን ለመለየትና ለመፍታት እንዲያስችለው በመሆኑ ሙሉ በሙሉ ወደ ተግባር ከመገባቱ በፊት በየደረጃው ማስተካከያዎች እንደሚደረጉ ነግረውናል። የተሰጠው ስልጠና በቂ አይደለም የሚል ባለሙያ ያነሳል። በከተማ ደረጃ የተሰጠው ማለት ይህም በከተማ ደረጃ ተገምግሟል። ከግብአት ምጥረት አጠቃላይ የወረዳ በከተማ ደረጃ ሱፐርቫይዝ ተደርጓል። የአይዲ ሲስተም በአስሩን ክፍለ ከተማ ምቹ ነው፣ ምንጉለት አለ የለም የሚል ትናንትና አጠቃላይ እንደ ክፍለ ከተማ ገምግመናል ማለት ነው። ሶ ይህንን ደግሞ በአዲስ ከተማ ላይ ያለውን ነገር ፈትሸን፣ ያልተሟሉ ግብአቶች በክፍለ ከተማ የሚፈታው በክፍለ ከተማ፣ ወረዳ የሚፈታው ወረዳ፣ በከተማ ደረጃ ደግሞ እኛ ማንችላቸው በከተማ እንዲፈታ የሁላችንም የቤተሰብ ተከፋፍለን ወስደናል ማለት ነው። ያሉ ችግሮች ምንድናቸው ጥንካሬዎች ምንድናቸው ብለን ለይተን ቀጣይ ለሙሉ ትግበራ ለመግባትም አንደኛውም ከተማው መነሻ ስለፈለገው ለዚህ ነው ሙከራ ያደረግነው ማለት። ነባሩ መታወቂያ በዲጂታል ሙሉ በሙሉ እስኪቀየር ድረስም የወረቀት መታወቂያ አሰጣጡ እንደማይቋረጥ ተገልጿል።